መምራነ ግ አባቶቼ እግን አረጋቸው በዚህ ቅዱስ አደባባይ እግዚአብሔርን ተስፋ ያደርጋችሁ ከሩቅና በቅርብ የተሰበሰባችሁ እግዚአብሔር ልጆች፣ በመቤታችን የቅድስት ድንግል ማርያም ወዳጆች፣ የቀዳሚ ሰማዕት ቅዱስ እስጢፋኖስ በኢየሱስ ክርስቶስ ፍጹም የሰላምታ አካል ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? ምሕረትና ቸርነቱን ያበዛልን እንደ ሰው ያም ተመለከተን በነፍስና በስጋችን ላይ የታመነው ቅዱስ አምላካችን ልዑል እግዚአብሔር ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። ለቃል መውረድ ለስጋ እርገት ምክንያት የሆነች እመቤታችን ቅድስት ድንግል ማርያም መንጃዋ ከሁላችን ጋር ይሁን። ቤቴ የጸሎት ቤት ይባላል፤ በማቴዎስ ወንጌል ምዕራፍ 21 ከቁጥር 12 ላይ የምናገኘው ቃል ነው። ቤቴ የጸሎት ቤት ይባላል። በቤተ ክርስቲያናችን አስተምሮ ዛሬ የዐቢይ ጾም ሶስተኛ ሳምንት ኢትዮጵያዊ ቅዱስ ያሬድ መጽሐፍ ቅዱስን እና ታሪክን መነሻ በማድረግ እንደሰየመልን ምኩራብ ተብሎ ይጠራል። የዚህ ስያሜ መነሻው በመጽሐፍ ቅዱስ ላይ ወንጌላውያኑ በልዩ ልዩ አገላለጥ እንደገለጡት የአይሁድ ፋሲካ ቀርቦ ነበር ካለ በኋላ ኢየሱስም ወደ ኢየሩሳሌም ወጣ በመቅደስም ብሎ ይጀምራል። እንግዲህ ምኩራብ ማለት ሰቀላ፣ ዳስ፣ አዳራሽ የሚል ቀጥተኛ ትርጉም አለው። ምኩራብ በተለይ በብሉይ ኪዳን እግዚአብሔርን ያመልኩ የነበሩ እስራኤል ከግብፅ ባርነት ከወጡ በኋላ ስልሳ አራት ምኩራብ መስዋዕት የሚያቀርቡበት በእግዚአብሔር የሚገዙበት፣ የሚሰግዱበት ምኩራቦች ነበሯቸው። ከእነዚህ መሃል ትልቁ ቤተ መቅደስ ሶሎሞን ንጉሱ ሶሎሞን ያሠራው ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደበት ዘመን ዕድሳት ላይ የነበረው አርባ ስድስት ዓመት እየታደሰ ቆይቶ ገና ሳይመረቅ፣ በዚያን ዘመን እስራኤል በሮማውያን ቅኝ ግዛት ስር ስለወደቁ በአገራቸው ነፃነት አልባ ሆነው የሚረግጡት ላይ ከፍተኛ ግብር ተጭኖባቸው እስራኤል ተወልደው አደጉበት በአብርሃም በኩል በተሰጣቸው ምድርና ርስት ላይ በባርነትና በመከራ የሚኖሩበት ዘመን ነው ኢየሱስ ክርስቶስ የተወለደው። ስለዚህ በዚህ ዕለት በዚህ ሰንበት እነዚህ አመከራ የበዛባቸው እስራኤል የቄሳር ግብር ያስመረራቸው እስራኤል ከሊቃነ ካህናቱ ከአይሁድ ካህናት ጋር ተባብረውና ተመካክረው በውጪ የነበረውን ገበያ ወደ መቅደሱ አስገቡት ይላል። ስለ ሁለት ምክንያት ነው ይህ የሆነው። የመጀመሪያው በሰንበት በምኩራብ ለስግደትና መሥዋዕት ለማቅረብ ብዙ ሕዝብ ይሰበሰብ ስለነበር ሰው ባለበት ለመሸጥና ለመግዛት። ሁለተኛው ምክንያት የቄሳር ግብር ስላስመረራቸው ከቀረጥ ነፃ ለመሆን የገበያውን ስፍራ ከገበያው ስፍራ ከውጪ ወደ አደባባዩ ወይም ወደ ምኩራቡ ግቢ ያስገቡት። በዚህ በደራው ገበያ መሃል ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምኩራብ መጣ። ይህ ስፍራ መሥዋዕት እግዚአብሔር የሚሰዋበት በእግዚአብሔር ስግደት የሚቀርብበት በፀውያት እግዚአብሔርን የሚማጸኑበት ስፍራ ነበር። ቅድም ስለጠቀስኩላችሁ ምክንያት ግን የተጨነቁት አይሆንም የገበያ ስፍራ ያደረጉት በሬዎችን እንዲሁም ደግሞ ረግቦችንና ሌሎችንም ሁሉ ሊሸጡ ወደዚያ ይዘው በመጡበት በመቅደስም በሬዎችንና፣ በጎችን፣ ረግቦችን የሚሸጡትን ገንዘብ ለዋጮችን ተቀምጠው አገኘ ይላል። የገመድን ጅራፍ አበጅቶ ሁሉን በጎችን፣ በሬዎችን ከመቅደስ አወጣቸው። የለዋጮችንም ገንዘብ አፈሰሰ፣ ገበታዎቻቸውንም ገለበጠ። ርግብ ሻጮችንም ይህንን ከዚህ ውሰዱ፣ የአባቴ ቤት የንግድ ቤት አታደርጎ አላቸው ይላል። እንግዲህ ሰንረት ለጸሎት ሰዎች የሚጠጉበት እግዚአብሔርን ለማገልገል እግዚአብሔርን ለማመስገን የልባቸውን መሻት ከእግዚአብሔር ለመለመን በሰግድና በመስዋዕት እግዚአብሔርን በጸሎት የሚማጸኑበት ስፍራ ላይ ስጋዊ ገበያ ደርቶ ያገኘው የመቅደሱ ባለቤት ኢየሱስ ክርስቶስ የሚሸጡትን እና የሚገዙትን ከሚሸጡት ነገር ጋር ጅራፍን አበጅቶ እየገረፈ መቅደሱን አጸዳ። ያ መቅደስ ተመዋር የሚፈወሱበት ከእግዚአብሔር ጋር የሚታረቁበት እንጂ ስጋዊ ገበና የሚፈጸምበት አይደለም። ቤቴስ ቤተ ጸሎት ትሰማይ ቤቴ አባቴ ቤት የጸሎት ቤት ይባላል እናንተ ግን የወንበዴ ዋሻ አደረጋችሁት ብሎ በጅራፍ እየገረፈ አስወጣቸው ይላል። እንግዲህ በዚህ ላይ የምናያቸው ምስጢራት አለው። በመቅደሱ የሚሸጡትን በሬዎችን፣ ርግቦችን እና በጎችን ማስወጣቱ ደግሞስ በጅራፍ መግረፉ ምንድን ነው ብንል ጅራፉ ሥልጣን እግዚአብሔር ነው። ሥልጣን እግዚአብሔር እነዚያ ርግብና፣ በጎችን በሬዎችን ማስወጣቱ በብሉይ ኪዳን በመቅደሱ መስዋዕት የሚሰጉ እስራኤል ከበደላቸው ለመንጻት በኃጢአት ምክንያት ካገኛቸው ለምጽ ለመዳን ጊዜያዊ ስርየት ለማግኘት የበግና የርግብ የበሬ መስዋዕት ያቀርቡ ነበረ። ስለዚህ ለብዙ ዘመናት የበግና የፍየል የርግብና የበሬዎች ደም የእግዚአብሔር መስዋዕት ቀርቧል። ከዚህ በኋላ የእናንተ ደም አይጠቅምም። ናሁ በግዑ ለእግዚአብሔር ዘያአትት ኃጢአተ ዓለም እንዳለ ቅዱስ ዮሐንስ እንሆ ከዚህ በኋላ በመቅደሱ የእናንተ ደም አይሰዋም። ከዚህም በኋላ የእናንተ ደም አይጠቅምም። አንድ ጊዜ በቀራንዮ አደባባይ ባፈሰስኩት ደም ነው ዘለዓለም ኃጢአታችሁ ይታጠባል በደላችሁ ይሻራል። እኔ አንድ ጊዜ የማፈሰው ደም እስከዚህ በፊት በሞት ለተጣሉት፣ በመንጸፈይ ደይን ለወደቁት፣ እስከ ዓለም ፍጻሜ ለሚነሱት ለሰው ልጆች ሁሉ የእኔ ደም ይበቃል ሲል በስልጣኑ በኃይሉ በመለኮታዊ ኃይሉ የሰው ልጅ ከሞት እንዲያድን በጅራፍ እየገረፈ ከመቅደስ ለመሥዋዕት የሚቀርቡትን እንስሳት አስወጣ ማለት ነው። ስለዚህ ገበታቸውን ገለበጠ ይላሉ ሻጦቹ ኖ እነዚህ ሻጦችም ነበሩ ሲል እርሱን መለኮታዊ ባህሪ ያለውን ዓለምን በቃሉ የፈጠረውን ጌታ አሳልፈው ከእነርሱ መካከል የሚሸጡ፣ የሚገርፉ የሚገርኑት እንዳለ ለማጠየቅ ገበታቸውን ገለበጠ። ይህ ደግሞ ምንድን ነው ቢሉ በብሉይ ኪዳን ለክህነት የተመረጡ ከአስራ ሁለቱ ነገድ እስራኤል ሌዊና የሌዊ ነገድ ነበሩ። ስለዚህ በዘር የተገኘች ከትውልድ ወደ ትውልድ የተላለፈች እስከ ክርስቶስ መምጣት የደረሰች የሌዊ ክህነት ተሻረች። ክህነት በአዲስ ኪዳን በዘር በቋንቋ አይደለም፣ አምረው ለመጡ ተምረው ለተገኙ የእግዚአብሔር ፈቃድ ለዚህ በጎ አገልግሎት ለጠራቸው ሁሉ ትሰጣለች ሲል የአይሁድን ክህነት አው ሲሽር ሻረ ለማለት ገበታቸውን ገለበጠ ይላል። ስለዚህ መቅደሱን በዛሬው ልክ ያጸዳበት ዕለት ነው። ወደ እኛ ሕይወት ስናመጣ ያን ዘመን ምኩራቡን በዚህ መልኩ ነው የሰነበትን ሥራ የቃለ ካህናት ሁሉ ረስተው ገበያው የሥጋው ገበያ ደርቶ መንፈሳዊ ሐሳብ ተረስቶ የመቅደሱ ዓላማ ተዘንግቶ ባለበት በምኩራብ የታመሙ ይፈወሱ ዘንድ የሚጸልዩ ተረጋግተው ይጸልዩ ዘንድ ይገባልና። ይህን ካደረገ በኋላ ተሙማንን አመጡለት ደግሞም ፈወሳቸው ይላል። ክብርና ምስጋና ለአምላካችን ይሁን። ዛሬ በዚህ የቆምን የጸለይን የተማፀንን ሥጋና ደሞን የተቀበልን ሁሉ የፈውስ እጆቹ የመድኃኔዓለም የፈውስ እጆች ያገኙን፣ አሜን አሉ ንፋቸው በጣም ከዝግዋል። አይልም ተው ይቆይ ጊዜው ስላልሆነ እግዚአብሔር ከሁላችን ጋር ይሁን። ስለዚህ ወደ እኛ ስናመጣ መቅረሱ ሙክራሩ የእኛ ልብ ነው። ዛሬ የሥጋ ገበያ የደራበት። ዘረኝነት የነገሰበት አልበኝነት የሞላበት ሴሰኝነት የሞላበት የስካርና የዝሙት ሐሳብ የሚመላለስበት መለያየት የነገሰበት የሰው ልቦና ነው። ወደ እኛ ስናመጣው ዛሬ ልባችንን የስጋ ገበያ ደርቶበታል። እግዚአብሔርን ዘንግተነዋል። የመንፈስ ቅዱስ ሐሳብ ከልባችን ርቋል። ለዚህ ነው ዓለም የታወቀው ነው በጎ ነገር ከሰው ልቦና በታሰበ በጎ ነገር ነው በልብ የታሰበ ወደ ተግባር በተገለጠ ጊዜ ዓለም በጎ ይሆናል በልባችን ክፉ ሐሳብ ተነገሰ ክፉ ሐሳብ ወደ ተግባር ሲለወጥ ዓለም ረፍት ያጣል ኢትዮጵያ ረፍት ያጣችው ምድራችን በደም በሰው ደም የጨቀየችው ለልባችን ውስጥ መንፈሳዊ ሐሳብ ስለራቀ ነው ወገኖች ወገኖቼ። ስለዚህ እኛ የመጀመሪያው የአዲስ ኪዳን መቅደስ ይህ የምናየው አባቶቻችን ውብ አድርገው በኪነ ሕንፃ የሰሩት አይደለም። የመጀመሪያው የሥላሴ መቅደስ የሰው ልብ ነው። አንተ ሙሴ ታቦቱ ለመንፈስ ቅዱስ እንዲ እኛ የመንፈስ ቅዱስ ማደሪያዎች ነን። ክርስቶስም የተሰቀለው ደሙን ያፈሰሰው ስለ እኛ መቅደስ ስለ ልባችን መቅደስ ነው። ስለዚህ እንዲህ ይለናል በዮሐንስ ራእይ ምዕራፍ ሶስት ከቁጥር ሀያ ላይ በደጅ ቆሜ ያንኳኳለሁ። ማንም ድምፄን ቢሰማ ደጁን ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር እራት እበላለሁ ይላል መድኃኔ ዓለም። በልባችን በር ላይ ቆሞ ያንኳኳል ተቆልፎበት ዘኔ በክፉ ሐሳብ በቆሸሸ ቤት አያድን ንጹሕ ባሕሪ ጌታ አምላክ ስለ ሆነ። ስለዚህ የቆሸሸውን የልባችን መቅደስ በንስሐ እንድናጸዳለት ይፈልጋል። በደጅ ቆሞ ያንኳኳል። ድምፄንም እንዲሰማል በሩን እንዲከፍትልኝ ከእርሱ ጋር ራት እበላለሁ፣ እርሱም ከኔ ጋር ራት ይበላል፣ ለዘለዓለምም አብሬው እኖራለሁ ይላል ስለዚህ የቆሸሸ ልባችንን ያደፈ ማንነታችንን ከእግዚአብሔር ክብር የጎደለውን ለእግዚአብሔር መቅደስነት ያልተመቸውን የልባችንን ጓዳና እናጸዳ ዘንድ ዛሬ እግዚአብሔር በዚህ ቃል ይናገረናል። ልባችን ውስጥ የመላው ምንድን ነው? መንፈሳዊ ሀሳብ አለን? አዎ፣ ሰውን የመርዳት በጎነት በልባችን ካለ በዚህ አይነት ልብ ውስጥ እግዚአብሔር ይነግሳል። ልባችን ክፉ ከሆነ ግን እግዚአብሔር ከኛ ይርቃል። እግዚአብሔር ከኛ ከራቀ በስጋችን በረከት የለም፣ ለነፍሳችንም ረፍት አይገኝም። ስለዚህ ወገኖቼ የእኛ ልብ የእግዚአብሔር መቅደስ መሆኑን መዘንጋት የለብንም። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ምዕመናን በላከላችሁ መልእክቱ ምዕራፍ አንደኛ ቆሮንቶስ ምዕራፍ ስድስት ከቁጥር አስራ ዘጠኝ ላይ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና የራሳችሁ አይደላችሁም። ማለት በደም የተገዛን በዋጋ የተገኘ ዋጋ የተከፈለብኝ የልባችን መቅደስ በዲያብሎስና በክፉ ሐሳቡ የነገሠው ወደ ሞት የተጣለው በመንጸፈ ላይ በጨለማ የወደቀው ማንነታችን ተነስቶ በክርስቶስ ደም በዋጋ ተገዝተን መቅደሳችን የልባችን መቅደስ ለእርሱ ማለያ ይሆን ዘንድ ዋጋ ተከፍሎልናል። ዋጋም ተከፍሎብናልና ልባችንም በመጠበቅ ከዚህ በፊት ያስመረርነው እግዚአብሔርን በበደል ምክንያት ማኃጢአት ምክንያት

ስለዚህ ቤቴ የጸሎት ቤት ይባላል ሲል የልባችሁ መቅደስ የጸሎት ቤት የምስጋና ቤት የርህራሄ ቤት በጎነት የሚገኝበት ቤት የሰው ልብ የመተሳሰብና የመረዳዳት ቤት ይሆን ዘንድ እግዚአብሔር ይህን ቃል ተናግረዋል ቤቴ የጸሎት ቤት ይባላል እናንተ ግን የወንበዴ ዋሻ አደረጋችሁት ወንበዴ የተባለው ዲያብሎስ ነው የወንበዴው ሀሳብ

ወደ ሰላም እንድትመለስ እኛ ከእግዚአብሔር መታረቅ የልባችንን መቅደስ ለእግዚአብሔር መክፈት ይገባናል። እግዚአብሔር በእኛ ተስፋ ስለማይቆርጥ ሸራባ ስለሆነ በደላችን ቢያስመርረውም በደላችንን ቢጠላውም፣ እኛን ደካሞቹን በደለኞቹን ሊተወን አዎ የማይጨክን አምላክ ስለሆነ እጆቹን ዘርግቶ ረቡ አቤ ወደ እኔ ቀረቡ ብሎ ሊቀበለ እጆቹን ዘርግቶልና ወገኖቼ ስለዚህ የትላንቱን ክፋት የትላንቱን መለያየት ያለፈውን በደላችንን በንስሐ ጥልን ወደ እግዚአብሔር ልንቀርብ ይገባል እግዚአብሔር የቅርብ አምላክ የምሕረት ጌታ ስለሆነ በወንድማማች ፍቅር በመተሳሰል ያለው ለሌለው በማካፈል ጾማችን ከክፉ ነገር አንደበታችን ከሐሜት እግሮቻችን ወደ ኃጢአት ከመሄድ፣ እጆቻችን ሰው ከመገፍተር፣ ምላሳችን ሰው ከማማት፣ ዐይኖቻችን ወደ በቅናት በክፋት የክፋት ከመሆን ተቆጥለው በትክክል በመጾም እግዚአብሔር የሚደሰትበት ጾም እንድንጾም እግዚአብሔር በጨርነብሄርዳር አሁን መቅረሱ ልናጸጋለጥ ይገባናል በአንደኛ ዮሐንስ ምዕራፍ ሦስት ቁጥር አስራ ሰባት ላይ ነገር ግን የዚህ ዓለም የዚህ ዓለም ገንዘብ ያለው ወንድሙም የሚያስፈልገውን ሲያጣ አይቶ ያራራለት ማንም ቢሆን የእግዚአብሔር ፍቅር በርሱ የለም ማለት። ስለዚህ ክርስትና የሚለካው በሰው በኩል ነው። ክርስትና ሰውን በክርስቶስ በኩል መመልከት ነው። ምን ማለት ነው? በክርስቶስ በኩል መመልከት የተራበውን ሰው

በስልጣናችን በመታመን እግዚአብሔር በሰጠን ጸጋ ለሰዎች በጎ በማድረግ በመተሳሰብ የልባችን መቅደስ እግዚአብሔር ያደረበት እግዚአብሔር የሚኖሩበት መሆን እንደሚገባው የዕለቱ አብይ ትምህርት ነው። ስለዚህ ወገኖች እግዚአብሔር የሚከብረውን እግዚአብሔር የሚደሰተውን ለሰው በምናደርገው በጎ ነገር መሆኑን ባለመዘንጋት ልባችን የመተሳሰብ የበጎነት ሐሳብ የህይወት ምንጭ የህይወት መዝገብ ስለሆነ በጎ ሐሳብ የሚመላለስበት ልብ እንዲሆን እግዚአብሔር መንፈስ ቅዱስ በቸርነቱ ይርዳል። በመጨረሻ ከዚህ በፊት በነበረው በደላችን ትላንትና ባጠፋነው ጥፋታችን እግዚአብሔር ትላንትን አይመለከትም። ሰው ነው ትላንት ስንሰርቅ ጋይን ለዚያ ሰው ሁሌ ሌባ ነን። እግዚአብሔር ግን ነው። ተመልሰን ዛሬ በህይወት መኖርን የትላንቱን በደል ከተናዘዝን፣ ትላንትና የምናስበውን ክፉ ሐሳብ፣ ክፉ አስበን ክፉ ያደረግነውን ስራ በንስሐ ከተጣጠብን፣ ዛሬ አዲስ ማንነት፣ አዲስ ልብስ ልበሱት እንደተባለ አዲስ ነው የሚያደርገን። ስለዚህ አዲስ ሰው ለመሆን እግዚአብሔር በእኛ እንዲያድር በትንቢተ ኢዮኤል ምዕራፍ 2 ቁጥር 12 ላይ እንደተነገረ አሁንስ ይላል እግዚአብሔር አለ ነብዩ፣ በፍጹም ልባችሁ በጾምና በለቅሶ በዋይታ ወደ እኔ ተመለሱ፣ ልባችሁን እንጂ ልብሳችሁን አትቅደዱ ይላልና ከልብ በመመለስ ከልብ ንስሐ በመግባት ክርስቶስ የሞተልንን የልባችንን መቅደስ ለእርሱ ማደሪያነት በማመቻቸት በምድርም የተባረከ በሰማይም በመንግስቱ የከበረ ሕይወት እንዲኖረን እግዚአብሔር በቸርነቱ ይርዳን። የተጨነቀችው ኢትዮጵያን ባሏ እንደ ሞተባት የወጣትነት ዘመኗ የአፍላ ፍቅሯ ሳይቀዘቅዝ ባሏ እንደ ሞተባት ሴት ጥቁር ለብሳ በእዷ አንገት ደፍታ በቁዘማ አው ባለም አደባባይ የምታነባን ኢትዮጵያን እግዚአብሔር ጎብኛት አሜን አሜን ይጎብኘን የልባችን ክፋት ያመጣን ጣጣ ነው ከያንዳንዳችን የመነጨው ኃጢያት ከያንዳንዳችን የመነጨው ኃጢያት ተጠራቅሞ ኢትዮጵያን ጥቁር አልብሷታል መከራ ውስጥ ጥሏታል አዎ ወንድም በወንድሙ ላይ የተነሳሳበት ዘመን እርኩሰት የነገሰበት ዘመን፣ ግብረ ሰዶማዊነት የነገሰበት ዘመን፣ ሰይጣኒዝም የነገሰበት ዘመን፣ ሰው የሞተለትን ጌታ የዓለምን ንጉስ እግዚአብሔርን ትቶ ለሰይጣን አምልኮ የሚያቀርብበት ለሰይጣን የሚሰግድበት ዘመን፣ የሰው ደም የሚፈስበት ዘመን በተለይም የቃል ኪዳኑን ታቦት ያላት ብሉይንና አዲሳትን አጣምራ የያዘች ሊቃውንት ያሏት መምህራን ያሏት ትርጓሚ መጻሕፍት ዘንድ አለም የምታስተምር የበጎነት ምንጭ የነበሩ ደጋግ አባቶች የነበሩባት ኢትዮጵያ ዛሬ በገራ ውስጥ ወድቃ ምድሯ ረክሷልና፣ ምድሪቱን የሚያረክስ የሰይጣን ሐሳብ በምድሪቱ ላይ ወልተዋልና፣ አንገት የለባችው ኢትዮጵያ ጥቁር የለበሰችው ሀገራችን ነጭ ለብሳ መከራዋ አልፎ ልጆቿኛ በመተሳሰብ የልባችን መቅደስ ታጥቦ በጎነት የልባችን መልቶ ሀገራችን የረፍ የሰላም ምድር እንድትሆን መከራዋን ሁሉ እግዚአብሔር ያቀለላት። የኢትዮጵያ ተስፋ ምድራዊ ክንድ ምድራዊ አይደለም። የኢትዮጵያ ተስፋ ጦር መሳሪያ አይደለም። የኢትዮጵያ ተስፋ የኢትዮጵያ መከራ የሚረቀው ከሰማይ ባለው በእግዚአብሔር ነውና ዓይኖቻችን በምድር ላይ ባለው መከራ በምድር ላይ የሆነ ባለው ሁሉ ሳይሆን፣ ዓይኖቻችን ሁሉን ማድረግ በሚችለው እግዚአብሔር ውሰ ንጉሥ ውጥን ቅድመ አለም ወደብረ መታኒደ በማይቀለልም ተብሎ የተነገረለት የዘመናት ንጉሥ ወደ ሆነው ወደ እግዚአብሔር ይመልከቱ። እግዚአብሔር መከራችንን ሊያሳልፍልን የታመነ አምላክ ነውና የቅድስት ቤተክርስቲያንን ሀዘን ደግሞ የኢትዮጵያን መከራ ያቀልላት። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። በጊዜውና በቃሉ የመከረን የገሰጠን ልዑለ ባሕሪ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ቃሉን ላሰሙን ለመምህራችን እንደ መጋቢ አዲስ ቃላል ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን፣ አስመምህራንን ያድልልን፣ በህዝቤ በጸጋ ይጠብቅልን። እንግዲህ የዛሬው እለት እለተ ሰንበት ምን እንደሚባል ትርጉሞን በሚገርም ወንጌል ጋራ አስተባብረው አመሳቅለው አስተምረውናል። በድጋሜ ለመምራችን ቃሊያውቱን ያሰማሉ።